ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭብጨባ የለም፣ ጭብጨባ ማደናገሪያ ነው። አንጽሖ ሥጋ ቅዱሶች ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ማርያም ሚዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን ህንግ ወጥ ስብከት ነው፣ መስመር የሌለው ቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም ሚያጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው

ይር አየኒ አይነ ሞት ይር ከበኒ ኩነኔ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብፃዬ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ ተክለ አብጻይ በደብራሱ ስቶር ተክለህ ሃያ ዘጠኝ ዘመን ተጋደልህ ወዝህ ያረፈበት ነጠብጣቡ ድውይ ይፈውሳል ቃል ኪዳኑ ድውይ ይፈውሳል ቃል ኪዳኑ እየራየኒ ዓይነ ሞት እየር ከበኒ ኩነኔ፣ ነፍሴን አደራ በሰማይ፣ ነፍሴን አደራ በሰማይ። ተክለ አብፃዬ፣ ነፍሴን አደራ በሰማይ፣ ነፍሴን አደራ በሰማይ ተክለ አብፃይ አቡነ ተክለ ሃይማኖት ከልዕልናቸው በላይ ደግሞ ደግነታቸው ይበልጥብኛል። እኔ ፈጥነው የሚደርሱ የማይንቁ፣ ኃጢአተኛ ነው ብለው የማይዘገዩ አባት ናቸው። ጥሯቸው ይደርሱላቸዋል። ከቅዱሳን እንደ ተደጋጋሚ ስለሚነገር እንዳይሰለቻችሁ እንጂ አንዲት ሴት የአቡነ ተክለ ሃይማኖትን ዝክር ደግሳ፣ ኋላ ሽፍቶች መጣው አምጪ አንጠላሏል ተው የተክለ ሃይማኖት ነው አለቻቸው። አይኔ ያ ተክለ ሃይማኖት አናውቅም አንቺ አሉ። አይ አባት የተክለ ሃይማኖት ይህን ጠላ ሰውረው አለችው ብትላቸው አሁን ተክለ ሃይማኖት ጠላውንም እሷንም ሰውሯል። ሽፍቶቹ መጥተው በዚህ በዚህ እኮ ነበር አሁን እኮ እዚህ ተገትራ ነበች የታ አባቱ አይደሽ እያሉ ባጠገቧ እየገፋት እያለፉ አያዋት። አሁን ተክለ ሃይማኖት አይናቸውን እውር ውር አድርገውታል። ተመልከቱ ተረት ተረት ይላል። ደግሞ አያ ጅል ጴንጤ ደግሞ እንደዚህ ሊል ይችላል። በ ኦሪዘ ፍጥረት ምዕራፍ 19 ላይ እኮ ሎጥ ሊያመጡ ሊያጠፉ የመጡ ሰዶማውያን እውር ሆኖ የሎጥ ቤት ተሰውሮባቸው ሲድበሰበሱ ነበር። ይሄ መጽሐፍ ቅዱሳዊ ነው። በቅዱሳን ጸሎት፣ በሎጥ ጸሎት፣ በመላእክት ጸሎት የሎጥ ቤት ተሰውሯል። አሁንም እንሰወራለን። ከቅዱሳን የተጠጋ ይሰወራል፣ ይድናል። አቡነ ተክለ ሃይማኖት ተጠግተን በእግዚአብሔር ቸርነት ለመሰወር ያብቃን።

ገሉ ታምራቱ እጅግ ብዙ ነው። ጣዖትና ዋርደው የተሸለመው የተዋዱ ኮከብ ተክለ ሐዋርያ አባ ተክለ ኃይማኖት ዘኢትዮጵያ ደካማ መስሏቸው በአንድ እግሩ ሲያዩት ባለ ስድስት ክንፉ ተክልየኛ አባት እሱ ሳበሳነው ይናገር ደብረ አስቦ ለጊዎ ሲወረድ እፍረት ተከናንቦ ገሉታ ምራቱ እጅግ ብዙ ነው። ጣወትና ዋርደው የተሸለመው የተዋድ ኩክ ተክለ ሃዋርያ አባ ተክለ ኃይማኖት ዘይ ገብርኤል ማርያምን አበሰራት አበሰራት ወንድ ልጅም ትወልጃለሽ ያላት ገብርኤል ማርያም ወንድ ልጅም ትወልጃለሽ ያላት ሚካኤል መላክ በክንፉ ክልላት የሰማይ መጋረጃው ሸፈናት ንጽይትናትና በድንግልና ንጽይትናትና በድንግልና ጥፋት የለባትምና ወንድ ልጅም ወልዳለችና ሚካኤል መላክ በክንፉ ከለላት የሰማይ መጋረጃው ሸፈናት ንጽይትናትና በድንግልና ንጽይትናትና በድንግልና ጥፋት የለባትምና